ሰላም ሰላም ጤና ይስጥልን። የተወደዳችሁ እና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዞትራ የሚወታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ጊዜ ሚዲያን ነው። በዛሬው መሰናዷችን ትላንት ከትላንትና ጀምሮ በማህበራዊ ሚዲያ ላይ እንደ አዲስ መታየት ጀምሮ ረገብ ብሎ የነበረው የቀነኒ አዱኛን ጉዳይ በተመለከተ ዛሬ ደግሞ ሌሎች ያልታዩ ከዚህ በፊት ያልታዩ አዳዲስ ፎቶዎች ወጥተዋል። ከሱ ጋር ተያይዞ አንዳንድ ጉዳዮች ልንነግራችሁ ፈቅደን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። በቆይታችሁም እንዲሁ ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ታበርቱን ዘንድ ኮዱ በትትና ጠይቅን አብራችሁን ስለምትቆዩ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን። ወራት ከፈጀ እጅግ አስልቺና አታካች የፍርድ ቤት መመላለስ በኋላ የቀነኒን ሞት ተከትሎ ለተከታታይ ሶስት ወራት በተለያዩ ጊዜያት ሲውል የነበረው ችሎት ማክሰኞ ሰኔ ሶስት ቀን 2017 ዓም በቀነኒ ሞት የመጀመሪያ ተጠርጣሪ ሆኖ በእስር ላይ የቆየውን ድምፃዊ አንዱ አለም ጎሳን በአምሳ ሺህ ብር ዋስ ለቆት ለጊዜው የችሎቱ ነገር ተጠናቋል። የድምፃዊ አንዱ አለም ጎሳ ጠበቃ በወቅቱ እንደገለጹት ከሆነ ላለፉት ሶስት ወራት ክሱ በፍርድ ቤት ሲታይ ቢቆይም አንዱ አለም ጎሳ ላይ አቃቤ ህግ በተሰጠው ጊዜ ክስ ባለመመስረቱ በዋስ እንዲፈታ ፍርድ ቤቱ ብያኔ አስተላልፏል ሲሉ ነበር ለቢቢሲ የገለጹት። የቀነኒን ጉዳይ ብዙዎች በጉጉት ሲጠብቁት የነበረ ጉዳይ እንደሆነ ይታወቃል። ከዛሬ ነገ አንድ አዲስ ነገር እንሰማለን፣ ፖሊስም በምርመራው አንዳች ፍንጭ የሚሰጥ ነገር ይገልጽልናል በሚል ጉጉት የችሎቱ ውሎ በተሰየመ ቁጥር ሁሉ ሰው ከፍ ብሎ የሚጠበቀው አዳዲስ ጉዳይ ይፈጠራል ብሎ ነበር። ያም ሆኖ ግን ፖሊስ ለተከታታይ ሶስት ወራት በእያንዳንዱ ችሎት ተጨማሪ የምርመራ ጊዜ ሲጠይቅ ፍርድ ቤቱም ሲፈቅድ ወራት ከተቆጠሩ በኋላም በስተመጨረሻ ማክሰኞ ሰኔ 3 ቀን 2017 ዓ.ም ላይ ፖሊስ ክስ ሊያስመሰረት የሚችል የምርመራ ውጤት ለአቃቤ ሕግ ማቅረብ ባለመቻሉ ምክንያት አቃቤ ሕግ እስከ ግንቦት 30 ቀን 2017 ዓ.ም ድረስ ክስ እንዲመሰረት ወይንም ምርመራው በቂ አይደለም ብሎ መዝገቡን መዝጋት ቢኖርበትም ቅሉ ይህንን ያደርግ መቅረቱ የተጠርጣሪው ጠበቃ ባቀረቡት አቤቱታ፣ አቃቤ ህግ የፖሊስ ምርመራ በደረሰው በ15 ቀን ውስጥ ክስ ካልመሰረተ ከህግ ውጪ ታስሯል ተብሎ ስለሚታሰብ የደንበኛቸው አካልን ነፃ የማውጣት ጥያቄ እንዲከበርላቸው ጠበቃው ለፍርድ ቤቱ በጠየቁት መሰረት በፍርድ ሂደቱ የመጀመሪያው ተጠርጣሪ የሆነውን ድምፃዊ አንዱ ዓለም ጎሳን በ50 ሺህ ብር ዋስ እንዲለቀቅና የሶስት ወራቱ የፍርድ ቤት ሂደት ለጊዜው እዛ ላይ እልባት እንዲያገኝ ሆኗል። በወቅቱ ይህ መሆኑ በጉዳዩ ላይ በሁለት ጎራ ሆነው በንግግር አለንጋ ለሚገራረፉ ሰዎች የተለየ ስሜት የፈጠረ ጉዳይ ነበር። መደሰትና ማዘነን የመሰሉ ድምፃዊውን ባልጠረጠሩ ሰዎች ዘንድ ደስታ፣ ወዲያ ደግሞ በጠረጠሩ ሰዎች ዘንድ ሀዘን የጫረ ክስተት ነበር። ወዲህ ለተከታታይ ሶስት ወራት በእስር ላይ የቆየው ድምፃዊ አንዱ ዓለም ጎሳ ከእስር እንደተለቀቀ እያመራው ቅድስት ስላሴ ካቴድራል ወደሚገኘው የቀነኒ አዱኛ የመቃብር ስፍራ ነበር። በዛም በእስር ላይ ቆይቶ ከልቡ አልቅሶ ያልወጣለትን እርሙን አልቅሶ ሲያወጣ ታይቷል። ወዲህ የቀነኒ አባት አቶ አዱኛ በፍርድ ሂደት ላይ ቅሬታ እንዳላቸውና ሲጀምርም ጀምሮ ልጃቸው ፍትህ ልታገኝ እንደማትችል ልባቸው ያውቅ እንደነበርና የፍርድ ቤቱም ክርክር ጉንጭ የማልፋት ስራ እንደነበር እንዲህ ሲሉ ነበር ቅሬታቸውን የገለጹት፣ ህግ ውስብስብ ነው፣ አቃቤ ህግ የሚለውን አይተን ለአምላክ እንሰጣለን። እንደ ሰው የምንለው ነገር የለም። ቀነኒ ፍትህ እየተነፈገች ነው። ከጅምሩ አንስቶ የነበረው ይሄ ነበረ። እኛን ለማድከም እስካሁን አቆዩን እንጂ ሊለቁት ከፈለጉ ቆይቷል፤ ሲሉ ከድምፃዊ አንዱ ዓለም ጎሳ መለቀቅ ጋር ተያይዞ ያላቸውን ቅሬታ በይፋ ገለጹ። ከዚህ በኋላ የቀነኒ አዱኛ ጉዳይ በማህበራዊ ሚዲያው ላይ መመላለስ አቆመ። ከዛ ቀደም በቀነኒ ጉዳይ ላይ ሲሰየም የነበረው ችሎት በድምፃዊ አንዱ ዓለም ጎሳ ጠበቃ አቤቱታ መሰረት ጋዜጠኞች ችሎት ገብተው እንዳይታደሙ በይፋ ከተከለከሉ በኋላ ነገርየው ረገብ ማለቱ ይታወቃል። ይህ ከሆነ ከቀናት በኋላ ታዲያም ከቀናት በፊት ተካሂዶ በነበረው በድምፃዊ አጫሉ ሁንዴሳ ስም በተዘጋጀ የሽልማት ወይንም የአዋርድ መርሃ ግብር ላይ ከእስር በኋላ ድምፁ ጠፍቶ የነበረው ድምፃዊ አንዱ ዓለም ጎሳ ባሸነፈበት ዘርፍ ተሸላሚ ሆኖ ሽልማቱ መታሰቢያነቱ እጅግ ለሚወዳትና ያፈቅራት ለነበረችው በሞት ላጣት አጋሩ ለቀነኒ አዱኛ ይሆን ዘንድ እንዲሆን መናገሩ ተሰማ። የመሰማቱ ታዲያ ጉዳዩን በድጋሚ በማህበራዊ ሚዲያው መነጋገሪያ እንዲሆን አደረገው። ይህን ተከትሎ ነው እንግዲህ አንድ ያልተጠበቀ የቀነኒ አዱኛ ምስል በራሷ የቲክቶክ አካውንት ላይ የተለጠፈ በሚል መመላለስ የጀመረው። ይህ ምስል ቀነኒ በህይወት እያለች ከቀናት ባንዱ መቼና እንዴት እንደሆነ ባልታወቀ ከቀን የደረሰባትን አካላዊ ድብደባ የሚያሳይ ፎቶ ነበር። ፊቷ ላይ አይኖቿ አካባቢ በተደጋጋሚ ድብደባ የተፈጠረ ብልዛት ይታያል። ይህን ፎቶ እዛው ቲክቶኳ ላይ ከአንድ ነጥብ ስድስት ሚሊዮን በላይ የሚሆኑ ሰዎች አይተውታል። በብዙ ሺህ የሚቆጠሩም ሰዎች ከፎቶ ጋር ተያይዞ ሀሳብ አስተያየቶቻቸውን ወይንም ኮሜንታቸውንም ሰጥተውበታል። ይህ ፎቶ ሲወጣ ብዙ ግርታን ፈጠረ። ወዲህ ቲክቶኳ ላይ ማን ነው ይህንን ፎቶ የለጠፈው? ቲክቶኳንስ ማን ነው እየተጠቀመበት ያለው? በሌላ በኩል ደግሞ ፎቶው የቅርብ ጊዜ አይደለም የቆየ ነው የሚሉ አስተያየት ሰጪዎች ይታዩ ያዙ። እንዲህ ላሉ አስተያየቶችና ከዚህ ምስል ጋር ተያይዞ ከዚህ ቀደም በተደጋጋሚ የችሎት ውሎችንና ቅሬታዎቿን በፌስቡክ ገጿ ላይ የምትገልጸው ሱኣድ አህመድ ይህንን ስትል አሁንም ቅሬታዋን ገለጸች። ይህ ፎቶ በቀነኒ አዱኛ የቲክቶክ አካውንት ላይ ዛሬ የተለቀቀ ነው ትላለች። ሱኣድ በቀነኒ ጉዳይ ሊባል የሚችል ያልተባለ ነገር ያለ አይመስለኝም። ነገር ግን ያቺ ስትጫወትና ስትጨፍር የምናውቃት አበባ የመሰለችዋ ቀነኒና ይች ምስሉ ላይ የምናያት ሴት አንድ ሰው ናቸው ብሎ መቀበል ለሁላችንም ከባድ ነው። የማዝ ነው። እንደ ማኅበረሰብ ባለን በተንሸዋረረ እይታችን ነው ባለጌ ወንዶችን በትብብር ነው የምናፈራው። አይደለም እንዴት ልንል ልንቆጣና ልናሸማቀቅ ይቅርና ጎጂን እንደ ተጎጂ እየቆጠርን እንደ እንቁላል እየተንከባከብንና እየሸለምን አይዞህ ህይወት ይቀጥላል እያልን የምናባብል ጉዶችን እንትላለች። ቅሬታዋን ስትቀጥል ማንም ማንንም ማባብሎ ቢሸልም እውነት ምንጊዜም ተባብላ የማትደበቅ ተሸልማ የማትሸነገል ነች። ፍትህም የተወሱ አይደለችም ለአንዱ ተቆርሳ ተሰጥታ ለሌላው አትከለከልም። ስለ ራስ ብቻም አትጠየቅም። ትመጣላችሁ ደግሞ አሁንም አይናቸውን በውሃ አጥባችሁ የቆየ ፎቶ ነው ትላላችሁ ትላለች። የቆየ ፎቶ ነው ብለው አስተያየት ለሰጡት ሁለተኛውን ፎቶ ለእናንተው ነው ያያያዝኩት። ሁለቱም ፎቶ ላይ የለበሰችው ሹራብ አንድ አይነት ነው። ያን ቪዲዮ ደግሞ የለቀቀችው እራሷ ነች፣ ዲሴምበር 2024 ላይ ነው ስትል ሀሳቧን ቋጨች። ከዚህ ፎቶ ጋር ተያይዞ ለተነሱ ጥያቄዎችና አስተያየቶች መልስ ሰጥ የመጀመሪያው የበለዘ ፊት ያለው የቀነኒ ፎቶ ከወጣ ከቀናት በኋላ ደግሞ ዛሬ ሌላ የመደብደብ የመቀጥቀጥ ውጤት የሆነ በእንባ ብዛት ያበጡ አይኖቿን የተገታ ተሩ የደም ስሮቿና የተሰነጠቀ ከንፈሯ የታየበት ፎቶ መውጣቱ ሌላ አይፈቱትን እንቆቅልሽ አይመልሱት ጥያቄ ይዞ ብቅ አለ። አሁን ከወጣውና ህዝብ እንዲያየው ከተደረገው ፎቶ ጋር ተያይዞ ብዙ ሀሳቦች ይነሱ ይዘዋል። ማን ነው ይህንን ፎቶ የሚለቀው? ፎቶውን ከፍርድ ቤት ውሳኔ በኋላ መልቀቅ ለምን አስፈለገ? የሚሉና ብዙ ብዙ ጥያቄዎች በሀሳብ መስጫ ሳጥኑ ላይ ይነሳሉ። ወዲህ ደግሞ ሌሎች እንዲህ ላሉ አንድ ሰው አለ አንድ ሰው አንድ እውነት መናገር መግለጥ የፈለገ ግን ደግሞ የፈራ ሰው ያለ ይመስለናል ይላሉ። ያ ሰው ግን ማን ነው? ቀነኒ በህይወት እያለች እንዲህ ያሉ ፎቶዎቿን ስታሳየው ስለምን ነገሮች እዛ ጋር እንዲያበቁ አላደረገም የሚል ጥያቄ የጠየቁም ብዙ ናቸው። ሱኣድ አህመድ አሁንም ይህንን ጉዳይ ተከትሎ በዛው በፌስቡክ ገጿ ላይ እንዲህ ስትል ሐሳቧን አሰፈረች። ይህቺም ቀነኒ ናት። እህቷ አይደለችም። የቆየ ፎቶም አይደለም። ሕይወቷ ከማለፉ በፊት የነበረችበት ሕይወት ማሳያ ነው። የህመሟና የስቃይዋ ማሳያ ይሆን ዘንድ የኖረችው ምስክርነት ጭምር ነው። ክርክሩ አድካሚ ነው። አውቆ እየተኛ ያለን ሰውና አይቶ እንዳላየ የሚያልፍ ማህበረሰብ ለሰው ልጅ በቀላሉ መምጣት የሚገባውን የመብትና የፍትህ ጥያቄ በነጋ በመሸ ቁጥር መነታረክ ይሰለቻል። ስለማያውቅ ስላላየ ሳይሆን ስለምቾቱ ሲል በግዴለሽነት ጥግ ጥግ ይዞ የሚቆምን ያልነቃ አንቂን መለመን ያታክታል። እየመራሁ ነው ወይንም እመራዋለሁ ከሚለው ህዝብ የሆኑትን ሴቶች ህመም የማያመውና አጀንዳው ላይ እንኳን የሌለን ፖለቲከኛ ማየት በዛሬም በነገም ተስፋ ያስቆርጣል። የሃይማኖት አባት፣ የሀገር ሽማግሌና ሲቪል ማኅበራትም ተሽለው አልተገኙም። ለማን አቤት ይባላል? ስለ ለውጥ ከማንስ ጋር ይወራል? የሕግ ክፍተት በምን ይሻሻላል? ሀገር በማን ጥረት ለሴቶች ልጆቿ የተሻለ ትሆናለች? የዛሬ ዝምታችን ውጤቱ ነገ ብዙ ቀነኒዎችን ማፍራት ነው። ዛሬም በየቤቱ የሚያነቡ ሴቶች ተስፋን ማጨለም ነው ስትል ሀሳቧን አሰፈረች። የሆነ ሆኖ ቀነኒ አዱኛ በሕይወት ሳለች ፎቶዎቿ እንደሚናገሩት እጅግ ከባባድ ጊዜዎችን ማሳልፏን ነው። ማን፣ መቼ፣ ለምን፣ እንዴት አደረገው የሚለውን የሚያውቁት ፈጣሪ፣ እርሷና አድራጊው ብቻ ናቸው። ዓይን ባላየው ጆሮም ባልሰማው ነገር የሆነው የተደረገው ነገር እንዲህም ነው እንዲያም ነው ለማለት ባንችልም አንድ ነገር ላይ ግን እርግጠኞች መሆን ይቻለናል። ፎቶዎቿ እንደሚያሳዩት ቀነኒ ያሳለፈችው ደስ የማይል ወቅት እንደነበረ፣ ብዙ ገፈት እንደቀመሰች። ሌላው አሳዛኙ ነገር ደግሞ ቤተሰቦቿ እንዲህ ያሉ ፎቶዎቿን ሲያዩ ሊሰማቸው የሚችለውን ስሜት ማሰብ ከባድ ህመም ይፈጥራል። ቀነኒን ማን እንዴት ገደላት የሚለውን የሚያውቀው ፈጣሪና ፈጣሪ ብቻ ነው። የሆነ ሆኖ ግን ቀነኒን ፈጣሪ ነፍሷን በቀኝ ያኑር። ደግሞ በሕይወት ኖረው ስለ እሷ ያዘኑ የተከፉ፣ ያጧት ቤተሰቦቿን፣ ዘመድ አዝማዶቿን፣ ወዳጅ ጓደኞቿን በሙሉ ፈጣሪ ያበረታ ዘንድ ተመኘን። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እናንተም አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን። ጊዜ ሚዲያን አሁንም ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታድርጉን ዘንድ ኮዲዩ በትትና ጠየቅን። እናመሰግናለን።